ማየት ይሄ ጌታ ደስ አያሰኝም? አሜን። ፕሮፌሰር በጌታ ፍቅር የምትቀይሪ ተቀይራለሁ ተስኛል። ስጋችን የሚመለከት ጨለማ ብቻ ነው። አሜን። በስጋችን በመሰረቱ ስጋችን ሲመለከት እናንተን ለማጥፋት፣ እናንተን ለማጥቃት፣ ስጋችን ለመጠቀም ከዛ ውጭ ምንም አይነት የበረከትም የህይወትም የሰላም ምንጭ አይገኝላችሁ። ስለዚህ የጨለማው አለም ስጋችን ስንገላለጥ የመጀመሪያ ጥቃት የምንኖርም አይታችኋል መንገድ ላይ እርቃናዋ የምትሄድ ሴትና መንገድ ላይ እርቃናዋ የምትሄድ ሴትና ልብስ ለብሳ የምትሄድ ሴት እኩል አትለከፍም። እስከ እብዱ እስከ ጤነኛው፣ ሁሉም ከአፍ ያለው በሙሉ የሚተፋባት አሜን። በጌታ ፍቅር እንዲህ ዓይነት መንፈሳዊ እህቶች እንዶ ጌታን እንኳን ባታውቁ ጌታን እንኳን ባታውቁ ጥርት ያለ ቆንጆ የሆነ ልብስ ሙሉ ልብስ አሜን። እንደ ንጉስ ልጅ ሆናችሁ ልበሱ። ይሄ መናንቴ ብጥስ ጣስ አትልበሱ። አይጠቅምም ለስጋችንም፣ ለሁሉም አይጠቅምም። ኢየሱስ ክርስቶስ ጌታ ነው። በጣም የሚደንቀኝ እኛ ወደ ፈረንጅ ለመቀየር ጊዜ አይፈጅብንም፣ ነጮች ለመምሰል ጊዜ አይፈጅብንም። እግዚአብሔር ለመምሰል እኔ በጣም የሚያደንቀኝ ልንገራችሁ። ለምሳሌ ሰዎች አረብ ሀገር ሲሄዱ እንደ አረቦች ለመልበስ በጣም ነው የምንቸገረው። እንደ ፈረንጅ እርቃናችን ለመውጣት ግን ሳምንታት አይፈጅብንም። ምንም አይጠቅምም። ይህን ሰውነት ጌታ ይስሽ ያውቀዋል፣ የፈጠረው አምላክ ያውቀዋል፣ ባለቤት ያውቀዋል።

ወገቧን ያስክ ፈጣን በል የለበሶች ልብስ እሳት ዳይ የለበሶች ልብስ እሳት የለበሶች ልብስ እሳት የለበሶች ልብስ እሳት ፈጣን በል ፈጣን ፈጣን ወጣ ዳይ ዳይ ለጋት ፈጠን የበሽታው ጉልበት ፈጠን ፈጠን ሆዷን እሳት ሆዷን እሳት በምግብ የገባ በሚበላ የገባ ፈጠንባል በሚበላ የገባ ፈጠንባል በሚበላ የገባ ወገቧን እሳት ኩላሊቷን እሳት እምብርቷን እሳት እምብርቷን እሳት ውጣ ዳይ ውጣ ዳዊት ኢየሱስም ፈጣን የለበሰች ልብስ እሳት የተቀመጠችበት እሳት የተኛችበት እሳት እሳት እሳት እሳት ዳይ እሳት እሳት ዳይ ያለችበት ቤት እሳት ቤቱን እሳት ቤቱን እሳት አውጣ! በምግብ ያገባ አውጣው ደግሞ አውጣው! የለበሰችን ልብስ እሳት የለበሰችን ልብስ እሳት ያለችበት ቤት እሳት ያለችበት ቤት እሳት! ተጠንበል! ኩላሊቷን ትለቃለህ ወገቧን ትለቃለህ። አውጣ! ውጣ! ና ወደፊት ሞት ድል በረሳ በኢየሱስ ና አዝጃለሁ ና በኢየሱስ ና ወደፊት ና ወደፊት ና ና አንተ ክፉ በሚበላይ ገባ ፈጠን በል ፈጠን በል ትፋው ጣል ተፋው ተፋው ተፋው ጣይ ተፋው ጣይ ኢየሱስ ባይ ው በኃይል ትፋው! ተፋው! ታይል የሱስም ፈጠንበል የመጨረሻው አውጣ! ኩላሊቷን ያስቀመጥከውን እምብርቷን ያስቀመጥከውን ትፋው! አውጣ መርዝን ተፋው በኃይል ደም ትፋው በኃይል ም ትፋው በኃይል ትፋው። የመጨረሻ የመጨረሻ እያሱስን ዳ ያሁን ወገቧን ለቀ ሙሉ ሰውነቷን ለቀ አይኗን ለቀ አይኗን ይዘዋል። አይኗን ለቀ አይኗን ለቀ አይሉ አለቀ በታላቅ ድምፅ አንድ ሁለት ሦስት ውጣ የመጨረሻ የመጨረሻ ን

አንድ ደግሞ ወደ ምትወጁ አባትሽ እቅፍ ተመለስሽ። ወደሚወድሽ አባት እቅፍ ገባሽ። አሜን አሜን። እንኳን ደስ አለሽ። ኢየሱስ ክርስቶስ ጌታ ነው። ባክን አንድ ሰው ፈልጋለሁ። ይሳካልኛል። በደል ይሳካልኛል። አሜን። ይሳካልኛል በኢየሱስ ስም ይሳካልኛል። ቼክ አርጊ። አሁን ተረችልኝ። ኩላሊትሽን ሲንወ ቼክ አርጊ፣ ወገብሽን ቼክ አርጊ፣ ስፖርት የሰራሽ ዘና ብለሽ ቅዱሳን። እንዲህ አይነት አባት ነው የምናመልከው፣ በድካማችን የሚያግዝ አሜን። ከወደቅንበት የሚያነሳ ከጠፋንበት ፈልጎ የሚያመጣ ቸካርጊ ጌታ ኢየሱስ ክርስቶስ ጌታ ነው። መድቻት አልቻልኩም ነበር፣ ሰሞኑን እውነት በጣም ሞት ነበር የሚታየኝ። አሁን ተነሽ እና በደንብ ስፖርት ስሪ፣ ቼክ አድርጊ፣ አመስግኝ። ያን ሁላ ሟርተኛው አን እያየ ኦንላይን ላይ ደስ የሚለው ጠላታቸው ዓይን እያየ ሟርተኛው ደጋሚ አስማቱ ዓይኑ እያየ ወገቡ ይቆረጥ፣ ሰማር። በየሱስ ስም ከፍታችን የሚይዝ ሰላማችን የሚይዝ ጤናችን የሚይዝ ሰማር። እስቲ ኮፒል ኮፒል ጋር አርጓ እንዳስወጣን፣ ኮፒል ኮፒል ጋር አርጉ። ምናልባት ዛሬ ረጅም ጊዜ እንቆያለን፣ ረጅም ሰዓት እንቆያለን። ኮፒል ኮፒል ጋር አርጉ። ጌታ ይባረክ። ስለ እህታችን ደግሞ ሁሉን ያመስግን። አሜን። ጨለማው እያየ፣ አውሬው እያየ፣ ስለ እህታችን ደግሞ አመስግን ሰው። እሷ ስትፈታ ደስ ካላለ ሌላ ታሪክ ነው። አሜን። ኢየሱስ ክርስቶስ ጌታ ነው። አሁን የለም ወገቡን ኩላሊትም የለም፣ አሁን የለም። እንኳን ደስ አለሽ ይውርሲ። እንዴት እንደተፈታች ልንገራችሁ፣ እንዴት እንደተፈታች ልንገራችሁ። ጠፍታለች፣ ተመልሰ ወደ አባቷ መታለች። ፕሮፋይል ፒክቸርች ልክ አይደለም ለእኛ የክርስቲያን ያኔ ነው የተፈወሰች። አሜን ብላ ስትቀበል ፈውስ የገባላት ያኔ ነው ተግሳጽ የሰማችሁ እለት ነው ፈውስ ይሆነላት። አሁን በስጋ ስናየው አሁን ነው አደለም፣ ያኔ ነው ልባ ውስጥ ፈውስ የገባው። ለዚህ ነው ዳዊት የጻድቅ ሰው ተግሳጽ እንደ ዘይት ነው ይላል። አይታችሁ፣ የጻድቅ ሰው ተግሳጽ ህይወትን ይታደጋል፣ በረከትን ይታደጋል። በጣም ደስ ብሎኛል። እንደው ይበቃኛል። አንቺ እራሱ አገልጊ ከወጣው ጌታ ኢየሱስ እንዲህ አለ የጠፉትን በግ ፍለጋ መጥቻለሁ ምን ያሉትን የጠፉትን በግ ከየት ነበር ውስጥ የነበሩትን የባዘኑትን በአንድም በሌላ መቋቋም አቅታቸው የጠፉትን ያ እንኳን ደስ አለሽ መራፍሽ ተቀይሯል ጨለማ ይፈር ጠላት ይፈር ታቀሽ ያለ ልክ ተመልሷል ደስታሽ ተመልሷል። ተስፋ የሚያስቆርጥሽ አውሬ ተሰብሯል። ተስፋ የሚያስቆርጥሽ አውሬ ተሰብሯል። እስቲ የንጉስ ልጅ ነኝ በይልኝ። ተናገር የንጉስ ልጅ ነኝ በይልኝ። አውጂ፣ ድገሚ፣ የንጉስ ልጅ ነኝ። ድገሚ፣ ድገሚ፣ አውጂ፣ የንጉስ ልጅ ነኝ። ድገሚ፣ የንጉስ ልጅ ነኝ። አንተ ጨላማ በይልኝ፣ የንጉስ ልጅ ነኝ። አሜን አንተ ጨለማ፣ ያንተ አይደለህም ጨለማ፣ ያንተ አይደለህም። አባቴ ቅፍ ውስጥ ገብቻለሁ። አባቴ ቅፍ ውስጥ ገብቻለሁ። አባቴ ቅፍ ውስጥ ገብቻለሁ። አባቴ ቅፍ ውስጥ ገብቻለሁ። ዳይ በረከቷን ትልቃለህ፣ እጇን ትልቃለህ፣ የእጇን ስራ ትልቃለህ በረከቷን ትለቃለህ፣ አትይዛትም። በረከቷንም አትይዝም፣ አትቋቋማትም። ማትይዝም፣ አትቋቋማት፣ አትቋቋማትም ነው። አትቋቋማት፣ አትቋቋማት። የእጇን በረከት አትይዝም። የእጇን በረከት አትይዝም፣ ሰላቢ። የእጇን በረከት አትይዝም፣ ሰላቢ። የእጇን በረከት አትይዝም። የእጇን በረከት አትይዝም። እጆቿን ሳት

አንድ ሰው በኢየሱስ ስም ከከፍታን አልወርድም፣ አሜን ከከፍታን አልወርድም፣ ከከፍታን አልወርድም፣ ከከፍታን አልወርድም፣ ከከፍታን አልወርድም። ጌታ ይባረክ። አይ ወንድም ከከፍታየን ሌላ እህት ያለው ከወገብና ኩላሊት ሌላ እህታ ያለው ወገብና ኩላሊት የሚያምሽ እህታ ያለው ወገብና ኩላሊት የሚያች እህታ ያለው ከወገብና ከኩላሊት ጋር የተያዘ ህመማ ያለው ከወገብና ከኩላሊት ጋር የተያዘ ህመማ ያለው። ሌላ ሁሉ ሰው ውሃ አዘጋጅልኝ፣ አሊያም የምትይዙት ነገር ያዙልኝ። አንቺ እህት ከወገብና ልብሽን የሚያምሻል ኩላሊትም ወገብ ሙሉ ሰውነትሽ ቦታ